ሻሎም ሻሎም ቅዱሳኖች በዓለም ዙሪያ ያላችሁ እግዚአብሔር ልጆች የእግዚአብሔር ሰላምና ጤና ለእናንተ ይሆን። እኔ ነቢይ ሲሳይ ታምራት ይባላለኝ የሚያገለግለው ሐዋሳ ቅዱስ ተስፋ ዓለም አቀፍ ቤተክርስቲያን በሚባለው ቸርች ከወጣቶች መካከል ጀርባ በማገልገል ይገኛለኝ። ዛሬ ወደ እናንተ አንድ ማስታወቂያ ይዤልቻለኝ። ያን ማስታወቂያ ከመናገሬ በፊት የእግዚአብሔርን ቃል አንድ ቦታ አነባለኝ። የያዕቆብ መልእክት ምዕራፍ አምስት ከቁጥር አስራ አምስት ላይ የእግዚአብሔር ቃል እንዲህ ይላል፣ የእምነትም ጸሎት ድውያንን ያድናል፣ ጌታም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰራይለታል። ቁጥር አስራ ስድስት እርስ በራሳችሁ በኃጢአታችሁ ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለሌለው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ስለሚል እግዚአብሔር ቃል እርስ በእርስ አንዱ ለአንዱ እንድንጸልይ አንዱ አንዱን በጸሎት እንድናግዝ አንዱ ለአንዱ በጸሎት ከጎን እንድንቆም የእግዚአብሔር ቃል ይደግፋል፣ የእግዚአብሔር ቃል ይናገራል። ስለዚህ አንዳችን ለአንዳችን እንድንጸልይ ዘንድ እግዚአብሔር የሰጠን አደራ፣ አላፊነት፣ ጸጋ አለን። ስለዚህ ቅዱሳኖች እኛም ዛሬም ለብዙ ቅዱሳኖች በመጸለይ እንገኛለን በቤተ ክርስቲያናችን ባለው በፕሮግራሞችም እየጸለይን እንገኛለን። በተለይ ስርዓት ውስጥ ያሉ ታሞ ለሚመጡት በመጸለይ እንገኛለን እንደ እግዚአብሔር ቃል መሰረት። ስለዚህ አሁንም ከዚህ በኋላ መጽሐፍ እንደሚል የጻድቅ ሰው ጸሎት በስረዋ በስራዋ እጅግ ኃይልን ታደርጋለች ተብሎ እንደተጻፈ ስለዚህ የእግዚአብሔር ቃል ያግዘናል። በእግዚአብሔር ቃል መሰረት ለእናንተ ለመጸለይ ተዘጋጅተናል። ስለዚህ ማስታወቂያን ዛሬ ለእናንተ ለመናገር የፈለኩት በቤተ ክርስቲያናችን መደበኛ ፕሮግራሞች አሉ። አርብ ከ10 ሰዓት፣ ሮብ ከ10 ሰዓት፣ ይሁድ ከ3 ሰዓት እስከ 6 ሰዓት ባለው እየጸለይን እንገኛለን። ምናልባት በዛ ለማይገኙ ቅዱሳኖች እንግዲህ በጸሎት ለማገዝ አንድ ለአንድ ጸሎት ለቅዱሳኖች መጸለይ ጀምረናል። ከፕሮግራሙ ውጭ ከሌላ አገር የሚትመጡ ቅዱሳኖች ካላችሁ በጸሎት ከጎናችሁ ለመቆም እኛ ተዘጋጅተናል። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች የእግዚአብሔር ቃል ይላል። ስለዚህ እኛ በክርስቶስ ጻድቃን ነን፣ ያመንን የዳንን ሰዎች ነን። ስለዚህ አንዱ ለአንዳችን መጸለይ ግዴታ ስለሚሆን በዚሁ መሰረት ለቅዱሳኖች አንድ ለአንድ ጸሎት አዘጋጅተናል። ስለዚህ በዚሁ በአንድ ለአንድ ጸሎት መታችሁ ከተላይ ዓለም ከኢትዮጵያም ውጭ ኢትዮጵያ ውስጥም ያላችሁ ቢሮ ላይ የሚጸለይ ጸሎት ስለሆነ ደውላችሁ መመዝገብ ትችላላችሁ። በዚሁ ጸሎት የሚሳተፉ ሰዎች አሉ። ከዚህ በፊትም ይህን ፕሮግራም በማድረግ እንገኛለን። ከዚህም በኋላ ለማድረግ ተዘጋጅተናል። የዚህ ፕሮግራም ተካፋዮች እንድትሆኑ ቤተሰቦቻችሁ በተለይ ስርዓት ውስጥ ያሉ በአጋንንት ስርዓት ያሉ ታሞ ያሉ አልጋ ቁረኛ የሆኑትን እያመጣችሁ እንድንጸልላቸው ወደ ቤተ ክርስቲያናችን እያመጣችሁ የፕሮግራሙ ተካፋዮች እንድትሆኑ በጌታ ፍቅር እንጋብዛችኋለን። የቤተ ክርስቲያናችን አድራሻ ሐዋሳ አሊቶ ከወጣቶች ማዕከል ጀርባ እንገኛለን። እግዚአብሔር እንደገና እድል ሰጥቶን ሻሸመኔ ቤተ ክርስቲያን ላይ በተመሳሳይ እያገለገልን እንገኛለን። ሻሸመኔው ላይ እንደገና ፓርትነር ፕሮግራም ጀምረናል። አንድ ለአንድ ሻሽመኔ ላይ የቤተ ክርስቲያኒቱ አድራሻ ሞቢል 05 ከትልቁ ንግድ ባንክ ፊት ለፊት ከቡና ባንክ ጀርባ እንገኛለን። በስክሪኑ ላይ ባለው ስልክ ደውላችሁ ሻሽመኔም አዋሳም ባለው ፕሮግራም ላይ ተሳታፊ እንድትሆኑ ከቤተ ክርስቲያን ፕሮግራም ውጭ እንደገና ቢሮ ላይ አንድ ለአንድ በሚጸለው እንድትሳተፉ በጌታ ፍቅር እንጋብዛችኋለን። እግዚአብሔር ይባርካችሁ። እየደወላችሁ ፕሮግራሙን እንድትካፈሉ በጌታ ፍቅር እንጋብዛችኋለን። ሻሎም ተባረኩ።